በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረት በብዙ በጎነት የተጎበኛችሁ ምሕረት፣ ቸርነት የበዛለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ቤዛ ለመሆን መስቀል ላይ በተሰቀለ ጊዜ ና ከከፈለለትና ከተዋጀ ሕዝብ ወገን ያደረገን ያደረጋችሁ ብሩካን እግዚአብሔር ልጆች ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ ሀብተ ወልድ ስመ ክርስትናን የሰጠን አምላክ የቅዱሳን ቤተሰቦች ያደረገን አምላክ ጌታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ህያው ከሚሆን ከመንፈስ ቅዱስ ጋር የተወደደ የተመሰገነ ይሁን። ቤተሰቦቻችን ሆናችሁ አብራችሁን ስለምትቆዩ እናመሰግናችኋለን። ቤተሰቦቻችን በመሆናችሁም ደግሞ ብዙ ጊዜ ስትቆዩ ብዙ በረከት፣ ብዙ የመንፈስ ቅዱስ ብርታት እንደምታገኙ በቃሉ ተስፋ እናደርጋለን። እግዚአብሔር እናንተ መንፈሳችሁን ሁሉ ይባርክ ይቀድስ። ዛሬ መጽሐፋችን ላይ ወደ ግብፅ አትውረድ እኔ በምልህ ምድር ተቀመጥ እንጂ የሚለውን የእግዚአብሔርን አምላካዊ ቃል መነሻ አድርገን ነው የምናጠናው የምንመለከተው። እግዚአብሔር ልጆች ኦሪት ዘፍጥረት ምዕራፍ 26 ቁጥር ሁለት ላይ የሚገኝ ቃል ነው እንግዲህ ይሄ ቃል የመጣው ለኢስሐቅ ለአብርሃም ልጅ ለይስሐቅ ነው። በጊዜው ምድር በሰበር ዜናዎች ተሞልታ ነበረ። እሱ በነበረበት ዘመን ከባድ የሆነ እምነትን የሚፈትን በእግዚአብሔር ላይ ያለን መተማመን የሚያነዋውጥ ሰው ምድራዊ ተስፋን እንዲፈልግ የሚያስገድድ ከባድ ችግር ምድራችን ላይ ተፈጥሮ ነበር። ይሄውም ከአብርሃም ዘመን የበለጠ የከፋ ድርቅ በፍልስጤም በከነዓን ምድር ወድቆ ነበር። ድርቅ ማለት የምግብና የውሃ ማጣት ማለት ነው። ሰው እንግዲህ በህይወት ዘመኑ በጣም ከባድ ፈተና ተፈተነ የሚባለው ምግቡንና ውሃውን ሲያጣ ነው። የሰው ልጅ ሰው ሆኖ ሰው ሆኖ የሚራመደው ልብስ ለብሶ የሚራመደው ስለበላ ስለጠጣ ነው። ሰው የሚበላው ካጣ ራሱን ሊበላ ይችላል። በጣም ዘግናኝ የሆኑ ታሪኮች መጻሕፍት ተጽፈዋል። ቤተሰቦቻቸውን የበሉ በረሃብ ዘመን ሰዎች ሲሆን በእስራኤል አምላክ ባለው ሕዝብ መካከል መገኘታቸውን እናነባለን። በረሃብ ምክንያት ሰው ረሃብ ሲፈትነው ምንም ነገር ሊሆን ይችላል። ከምድር አስፈሪ አራዊት አንዱ ሊሆን ይችላል። ስለዚህም የሰው ልጅ መሰረታዊ ፍላጎት ተብሎ ከተቀመጠ ሰው ከሚለፋለት ነገር አንዱ በቂ እንጀራ ማግኘት ነው። ነገር ግን እንጀራ ሲጠፋስ ረሃብ ሲመጣስ? ሰው ምን አይነት ጭንቀት ውስጥ ሊገባ እንደሚችል ገምቱ። ልጆች ያለው ቤተሰብ ያለው ሰው በእንዲህ አይነት ሁኔታ ውስጥ ቢፈተን ምን ሊፈጠርበት ይችላል? እና ህይወት አጠቃላይ ሰበር ዜና የምንለው አይነት ትሆን ነበር። በይስሐቅ ዘመንም ከአብርሃም ዘመን የከፋ ድርቅ ወደቀ በምድሪቱ ይላል። መሬቶች ሁሉ ደረቁ፣ ምንጮች ደረቁ፣ ከብቶች የሚበሉ ታጡ። ሰዎች የሚመገቡት አጡ። መሬት ላይ የሚዘራው አልበቅል አለ። ነገር ግን ግብፅ የምትባል ደግሞ ጎረቤት ሀገር አለች፣ ደቡባዊ እስራኤል። ግብፅ ዓመቱን ሙሉ የማይቋረጥ አባይ የሚባል ወንዝ የሚመግባት ትልቅ ሀገር ነች። ምድር ላይ ድርቅ ሲወድቅ ግብፅ ግን አትራብም ነበር። ስለዚህም ብዙ ሰዎች የከነዓን ሰዎች በድርቅ ምክንያት ስደት የሚነሱት ወደ ግብፅ ነው። ግብፅ አባይ ስላለ ማለት ነው። አንድ የእግዚአብሔር ሰው ቤተሰቡን ይዞ ወደ ግብፅ ሀገር ሲሄድ ምን ይዞ እንደሚመለስ እግዚአብሔር ያውቃል። ግብፅ የባርነት የእግዚአብሔር ጠላትነት ምሳሌ ነች። ወደ ግብፅ ሀገር የሚወርድ ሰው ባሪያ የመሆኑ እድሉ ሰፊ ነው። ኢቨን የከበረም ሰው ቢሆን ባሪያ መሆኑ አይቀርም። ለግብጽ ዮሴፍን የመሰለ የከበረ ሰው አልነበራትም። ግን የዮሴፍ ዘመዶች ግን 430 ዓመት ባሮች ሆነዋል። ግብፅን ከረሃብ ያተረፋት ትልቁ ዮሴፍ፣ ግብፅ ዘመዶቹን አልማረችለትም። ባሮች አርጋባቸዋለች። አለቅም ብሎ ፈርዖን፣ እግዚአብሔር መካከል ጣልቃ ገብቶ ነው የለቃቸው። ግብፅ ማለት ባሪያ የምታደርግ የባርነት መንፈስ የሚሰራባት አለ ምሳሌ ነች። በአድ አምልኳ፣ ስርዓት አምልኳ፣ ጥንቁልና፣ አስማት ስር ሰዶ ያለባት የህይወት ላይፍ ስታይል የሆነባት ሀገርናት ግብፅ። እግዚአብሔር ደግሞ በዚህ አሁን ይስሐቅ በተቀመጠበት ምድር የሚኮተኮተውና የሚያሳድገው ህዝብ አለ። ያ ህዝብ በመጨረሻው ዘመን መሲህ የሚወለድበት ህዝብ ነው። እናታችን መቤታችን የምትወለድበት አዳኛችን ንጉሳችን ኢየሱስ ክርስቶስ የሚወለድበት ህዝብ ነው። ይህ ህዝብ እየተኮተኮተ ነበረ በይስሐቅ ትውልድ ውስጥ። ስለዚህ ውጭ የሰማው የሚያስፈራ ዜና ይስሐቅ ወደ ግብፅ ሀገር እንዲሰደድ ልቡን እንዳነሳሳበትና እግዚአብሔር ተው እንዳለው እናያለን። ሁሉም ሰው ፈተናን እኩል አይቋቋምም። አባቱ አብርሃም ግብፅ ሀገር ሄዶ ነበረ። የግብፅን ፈተና አልፎ መጥቷል። ልጁ ግን የለም አይችልም ነበር። ሰው ሁሉ በአንድ መንገድ አይሄድም። እኛ የተቋቋምነውን ስደት ልጆቻችን ላይ ስለ ላይቋቋሙ ትችላሉ። እኛ የተጋፈጠነውን ፈተና ልጆቻችን ላይሸከሙ ትችላሉ። እግዚአብሔር ግን ለዚህም ለዚያ መንገድ አለው። አሁን ለይስሐቅ ከባድ ፈተና ነበር። ይሄ ቃል እንዳትወጣ ወደ ግብፅ አለው። የእግዚአብሔርን ቃል ሰምቶ እሺ ብሎ ተቀመጠ ይላል። እንደ ብረት ምጣድ በጋለች መሬት ላይ እሺ አንተ እግዚአብሔር ታውቃለህ ብሎ ተቀመጠ። ልጆቼስ ያዕቆብና ዔሳው አሉ፣ ርብቃስ፣ ምን እንበላለን አላለም። ሰው በእንጀራ ሲፈተን ምንም ነገር እንደሚያደርግ ቅድም ከላይ ሰምተናል። እግዚአብሔር ፊት ግን እግዚአብሔር ፊት ደፋር መሆን አልፈልግም። ይልቁንም ቃሉን የሚሰማና የሚታዘዝ ሆነ። የእግዚአብሔር ቃል ጌታ ኢየሱስ ክርስቶስ እንዳስተማረን ቃሉን ሰምቶ የሚፈጽመው ቤቱን በአለት ላይ ሰራን ሰው ይመስላል። ንፋስም ነፈሰ፣ ጎርፍም ጎረፈ፣ ቤቱ ግን አልወደቅም። ይስሐቅ ቃሉን መሰረት አደረገና ቤቱን ሰራ ከእሱ እንቅስቃሴ ከእሱ እውቀት ይልቅ ወይም ውጭ ከሚሰማው የሚያስደነግጥ ሰበር ዜና ይልቅ በእግዚአብሔር ቃል ውስጥ የሚሰማው መጽናናት በለጠበት። ዛሬ ይሄ ፈተና እኛም ደጅ ላይ ያለ። ሚዲያ ስትከፍቱ በጣም የሚያስደነግጡ ብዙ ነገሮች ትሰማላችሁ። መንግስት የሚያወጣቸው ፖሊሲዎች፣ የዓለም ስርዓት የሚሄድበት መንገድ፣ ሃይማኖታዊ መንገድ እንዴት እንደሚፈተን፣ ሰብአዊ ህግ እንዴት እንደሚጣስ ልጆች ላላቸው ወላጆች ይሄን መስማት ከባድ ነው። ጾታችሁን መምረጥ የምችሉት 18 ዓመት ሲሞላችሁ ነው የሚል ትምህርት መስማት ለልጆቻችን ሲሰጥ መስማት ለወላጅ ምንድን ነው? ምድራችን በጣም ክፉ ስርዓት በአደባባይ ላይ ስታካሄድ እናያለን። ያልተረጋጋ ፖለቲካ አለ። በአጠቃላይ ምድራችን ላይ የምንመለከተው ነገር መኖር የምንችል እንዳይመስለን ህሊናችን እንዲታወቅ ሊያደርገን ይችላል። ነገር ግን የእግዚአብሔርን ቃል በመስማት መጽናናት እንደ ይስሐቅ ብሩክ ሰው ያደርጋል። ከሰበር ዜናው ይልቅ አምላካዊ ቃል ይበልጣል። ትናንትና በኮቪድ ምክንያት ስንት ሰው እንደሚያልቅ ትንቢት ተነግሮ ነበር። አፍሪካውያን ይወድማሉ ብለው ነበረ ምዕራብ ያንን ሰምተን ያልተጨነቅን ሰዎች አለን። ወላጆቼ፣ እናቴ፣ አባቴ፣ ወንድሜ፣ እህቴ ያላለን አለን። ግን ያ ትናንት እንዳለፈ ውሃ አለፈ። እግዚአብሔር አጽናና፣ ተው አለን፣ አትፍሩ አለን። ያንን ሰበር ዜና ሰምተን ቢሆን ኖሮ እውነት እንምላችሁ ብዙ ዋጋ እንከፍል ነበር፣ ወላጆቻችንንም እናጣ ነበር። ሰው እምነቱን ነው የሚኖረው። ግን እግዚአብሔር ሲናገረን ሰማን፣ ብዙዎቻችን በረታ እግዚአብሔር ያድናልም ይታደጋልም የሚለው ቃል አበረታን። እንደ ይስሐቅ እግዚአብሔር የሚናገረው በለጠብንና ጸናን ተረፍን። እንደዛ ባይሆንስ ኖሮ በእርግጥ ነው። በኮቪድ ቤተሰቦቻቸውን ያጡ ሰዎች እግዚአብሔርን ቃል ስላልሰሙ አይደለም፣ እንደዚህ እንዳትረዱት። ግን በሕይወታችን ውስጥ ይውላችሁ ትልቁን ከባዱን ነገር ልንሰማና ልናይ እንችላለን። ምድር ላይ መሬት ላይ ምንም አይነት የሚያስፈራ አዋጅ ቢታወጅ እግዚአብሔር ከኛ ጋር ከሆነና ቃሉን ከሰጠን እሱን ካመነን የቃሉን ተስፋ ካመነን የምናሸንፈው እኛ ነን። ይስሐቅ ይበላችሁ። ይስሐቅ በከነአን ምድር ቆየ ይላል እግዚአብሔርን አዳምጦ በዚች ምድር ተቀመጥ፣ ከአንተ ጋር እሆናለሁ፣ ባርካሃለሁ። እነዚህ ምድሮች እነዚህ ምድሮች ሁሉ ለአንተ ዘርም እሰጣለሁ፣ ለአባትህ ለአብርሃምን የማልኩለትን መሐላ አጸናለሁ። አሁን ይስሐቅ ከአበሜሌክ ጋር እዛው ፍልስጤም ጌራራ ተቀመጠ። ያ ማለት እግዚአብሔር እናዳመጠ ማለት ነው። የሚያስፈሩ ነገሮች አሉ። ውጭ ረሃብ አለ። የሚቀዳ የሚታረስ መሬት የሚዘራዘር የማይበቅልበት ብርቱ ፀሐይ ነው ያለው። ግን እግዚአብሔር ትክክል ነው አለ። ከፀሐዩ ብርታት በላይ እግዚአብሔር ትክክል ነው። ከምንጮች መድረቅ በላይ እግዚአብሔር ትክክል ነው አለ። እያች ከሁኔታ በላይ እግዚአብሔር ትክክል ነው። ከሁኔታ በላይ ከምንፈራው፣ ከሚያስፈሩ ዜናዎች በላይ እግዚአብሔር ትክክል ነው። በጣም በጣም ትልቅ ብሩክ የሆነ የተስፋ ቃል እግዚአብሔር አለው። ሰዎች ያንን እስክናምን ድረስ ነው እውነትም አይመስለን። ስናምንና ስንነሳ ግን እግዚአብሔር የተስፋ ቃል ትክክል ሆኖ እናገኘዋለን። ኦሪት ዘፍጥረት ምዕራፍ 12 ላይ ይስሐቅም በዚያች ምድር ዘርን ዘራ በዚያችም ዓመት መቶ እጥፍ አገኘ፣ እግዚአብሔርን ባረከው። ተመልከቱ ከአብርሃም ዘመን የከፋ ድርቅ መጥተዋል ተብሎ ይስሐቅም መቶ ጥፋ ፈራ እግዚአብሔርን ባረከው ይላል። ከአብርሃም ዘመን ይልቅ ድርቅ መጥቶ ይስሐቅ ሶስት የውሃ ጉድጓድ ሲቆፍር ሶስት እንኳ አመነጨለት። ስለዚህ ድርቅም ልምላሜም ያለው እምነታችን ልባችን ውስጥ ነው፣ መሬት ላይ አይደለም። ይህንን እወቁ። ምንሰማው ዘገባ ላይ አይደለም። አሁን ዓለም በሚዲያ የሚዘግበው በሶሻል ሚዲያ የሚዘግበው ዘገባ የሚያየውን ከእምነት ውጭ የሚያዩን በእምነት የምንመለከተኛ ሰዎች ግን ልባችን ውስጥ ባለው በእግዚአብሔር ላይ ባለ መተማመን ነገሮች እንወስናለን። ወይ እንጠፋለን፣ ወይ እንለማለን፣ ወይ እግዚአብሔር ልክ ነው ብለን እንበረታለን ወይም ደግሞ ስሜታችን ተከትለን ዓለም በሚሄድበት ሰፊ መንገድ ሄደን እንጠፋለን። ግን ሁልጊዜ እግዚአብሔር የሚናገረው ቃል ትክክል ነው። ባለንበት የህይወት ቻሌንጅ ወይም ተግዳሮት ልክ ቃሉ ወደ እኛ ሲመጣ እግዚአብሔር ትክክል፣ ይህንን እወቁ። እኔ ይህንን ለመወሰን ተቸግሬ እያለሁ ዛሬ ይህን ቃል ሰማሁ። ምን ማለት ነው አትበሉ። ምንም ማለት አይደለም እግዚአብሔር እየተናገረ በቃ። የሚያስፈሩ ነገሮች አሉ በዙሪያዬ፣ በህይወት የገጠመኝ። ምንድነው ማድረገው የምለው፣ ስፍራዬን ለቅቄ ልሂድ፣ ግንኙነቱን ላቋርጠው፣ ትዳሩን ላፍርሰው፣ ወይም አገርን ትቼ ልጥፋ፣ እንደዚህ ላድርግ የሚለን ስሜት እየተገዳደረን አለን ሰዎች አለን። እግዚአብሔር ግን አምናችሁ በርቱ፣ ቁሙ፣ ነገር ይቀየራል ሲለን እኔን ይሆን የተናገረው ብሎ መጠራጠር አያስፈልግ፣ ጊዜ አታባክን። እኛ ነው የሚናገረን ሁሌ ነው ምለው። እግዚአብሔር ሞኝ ተናጋሪ አይደለም፣ የሚናገረውን የሚያውቅ አምላክ ነው። እግዚአብሔር ልጆች ይስቅ እግዚአብሔር የተናገረውን ቃል በመስማቱ ምክንያት በደረቀችቱ ከናን ከነአን ተባረከ። ከመቶ መጠጥፋ ፈራ ነው የሚለው ለካስ ዝናብ የእግዚአብሔር ረድኤት ነው። ለካስ ዝናብ ለካስ ምንጭ ውሃ የሚመነጩ ከእግዚአብሔር ነው። ከሰው ከሰማይና ከምድር ስርዓት አይደለም አይደለም። ከአየሩ ከተፈጥሮ እያየር ትንቢያው ውጤት አይደለም። የሰው ልጅ በረከት ከሰማይ ነው። በረከቱ እምነት ያለው ሰው ከሰማይ ነው። በጣም ከሚገርሙኝ መጽሐፍ ቅዱስ ታሪኮች ውስጥ አንዱ ይሄ ነው። ያ የይስሐቅ ቁርጠኝነት እግዚአብሔር ያለው ልክ ነው ብሎ መደላደል፣ ቤተሰቡን ይዞ ሚስቱን ይዞ ጽንት ብሎ መቆም እዛ ድርቁ ቦታ ላይ የእግዚአብሔር ታማኝነት ደመና ሳይታይ ዝናብ ውሃ ሳይታይ የውሃ ሸለቆ በውሃ ሲሞላ ስናይ ያየ ነው፣ በይስሐቅ ቤት ውስጥ። እግዚአብሔር ታላቅ አምላክ ነው። በጣም ታላቅ አምላክ ነው። እግዚአብሔር የወላቸው እንደምናምነው የሚፈተንን በረሃ ውስጥ ነው፣ ችግር ውስጥ ነው፣ ተግዳሮት ውስጥ ነው፣ ፈተና ውስጥ ነው። እንደምናምነው እኛን የሚፈትንበት ቦታ ነው። ሌላ ወለም ዘለም ሳንል ወደፊት ቀጥ ብለን መሄድ ይገባል። የሰማነውን በልባችን ጻፍ። መንፈስ ቅዱስ ሲባርከን ይቀድሰን። እግዚአብሔር ልጆች ብሩካን፣ በትምህርቱ ላይ ኮሜንት ሳታረጉ አትውጡ። ቃሊዎት ያሰማልኝም በሉ፣ የተማርኩትንም ጻፉ። አምላክ አሜን። ቢሰማችሁም በጎ ነገር ጻፉ። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስኩን ምስጎን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረት ብዙ ጸጋ የሰጣችሁ